በምስራቅ አርሲ ዞን እድሜያቸው ከሁለት ዓመት ጨቅላ ህጻናት እስከ 75 ዓመታት አዛውንት የሚሆኑ 25 የኦርቶዶክስ እምነት ተከታዮች መገደላቸው ተገለጠ። በኦሮሚያ ክልል አርሲ ዞን የተለያዩ ወረዳዎች በተያዘው የጥቅምት ወር ብቻ 25 የኦርቶዶክስ እምነት ተከታዮች መገደላቸውን የቤተ ክርስቲያኗ መገናኛ ብዙሃን ዘግቧል። በታጣቂዎች የተገደሉት ሰዎች እድሜያቸው ከሁለት ዓመት ጨቅላ ህጻን አንስቶ እስከ 75 ዓመታት አዛውንት መሆናቸውም ተሰምቷል። ከአምስት ቀናት በፊት ጥቅምት 14 ቀን 2018 ዓም በጉናና መርቲ ወረዳዎች ድንበር ላይ 17 ሰዎች ማንነታቸው ባልታወቁ ታጣቂዎች መገደላቸውም ተሰምቷል። ከሁለት ቀናት በፊት ደግሞ በዞኑ በሽርካ ወረዳ በሄላ ዘንባባ ቅድስት አርሴማ አጥቢያ ጥቅምት 17 2017 ዓም ሌሊት ላይ ሶስት ሰዎች በተገኙበት ተገድለዋል። ትናንት ሌሊት ደግሞ አምስት የኦርቶዶክስ እምነት ተከታዮች በተመሳሳይ ሁኔታ መገደላቸውን የምስራቅ አርሲ ሀገረ ስብከት አስታውቋል ተብሏል። በዞኑ የተለያዩ ወረዳዎች ባለፉት ዓመታት በኦርቶዶክሳውያን ክርስቲያኖች ላይ በተደጋጋሚ የንብረት ውድመትና ግድያ ሲፈጸም መቆየቱን የሀገረ ስብከቱ ዋና ስራ አስኪያጅ ሊቀ ሕርያን ታምራት ወልዴ ተናግረዋል። ምዕመኑ ላይ ያተኮረው ግድያ በዘላቂነት እንዲፈታ ከሚመለከታቸው አካላት ጋር ተደጋጋሚ ውይይት በማድረግ ጊዜያዊ መፍትሄ ቢገኝም በዘንድሮ 2018 ዓ ም በጥቅምት ወር ብቻ ከፍተኛ የንብረት ውድመትና ግድያ መፈጸሙ ነው የተናገሩት። በዚህ ወር ብቻ በሀገረ ስብከቱ 25 ኦርቶዶክሳውያን ክርስቲያኖች በማይታወቁት ተጠያቂዎች ቡድኖች የተገደሉ መሆኑን ተመላክቷል። በምርትና ጉና ወረዳዎች በ17 ንጹሃን ምዕመናን ላይ ለተፈጸመው ግድያ መንግስት ተመጣጣኝ እርምጃ መውሰዱንም ሀገረ ስብከቱ አሳውቋል። የተከበራችሁ በአድማጭ ተመልካቾቻችን፣ ለምንድነው ነው የሞቱት ሰዎች ሳይሆኑ ኦርቶዶክሳውያን ብሎ መግለጥ ያስፈለገው? በትክክል የሰዎች ሞት እንዲቆም ከተፈለገ ሰዎች ሞቱ፣ ለምን ሰው ይሞታል፣ ለምን ሰዎች በነፃነት የሚንቀሳቀሱበትን እድል ያጣሉ ብለን አንጠይቅም? ለምንድን ነው ኦርቶዶክሳውያን ሞቱ የሚል ዜናን ብዙዎች የሚያራግቡት? እስኪ ይህንን አቅደው ከሚሰሩት አካል አንጻር ዘጋቢነ ብለን የምንል ሰዎች ቢሆን የኦርቶዶክስ እምነት ተከታዮች ወይም ኦርቶዶክሳውያን እያል የምንጠራው ሰው መሆንን ያላከበረ ሃይማኖት፣ ሰው መሆንን ያላከበረ ጋዜጠኛ፣ ሰው መሆንን ያላከበረ መንግስት፣ ሰው መሆንን ያላከበረ ማንኛውም አካል እንዴት ስለ ኦርቶዶክስ ተቆርቋሪ ሊሆን ቻለ? ይሄ በሃይማኖታችን በክብራችን መጥቶ ያንን ሃይማኖት ኖረ ነው። በኦርቶዶክስ ስም የተቀበለውን እምነት ከፈጣሪ ጋር የምንገናኝበት ድልድይ ከማድረግ ይልቅ እዚህ ጋር እየተገዳደልን የምንባላበት መስመር አድርጎ ጠላት የሰራውን ክፉ የጥፋት ወጥመድ እየተገበርን አይመስልም ወይ? የጥላት አጀንዳን እያስፈጸምን አይመስልም ወይ? ሰዎች ለምን ይሞታሉ? ሰዎች ለምን ይጎዳሉ? ሰዎች ለምን እንዲህ ይሆናሉ እያልን መጠየቅ ሲገባን፣ አበከረን ኦርቶዶክሳውያን ሞቱ ማለት ከኦርቶዶክስና ከሌላው አካል ጋር ያለን ነጥሎ ጥላቻንና ጥፋትን ለማራመድ ወይም ለማባባስ የምንሰራ አይመስልም ወይ ጤነኞች ከሆንን? ሰውነት ይቅደም። ሰውነትን ያላከበረ ወራዳ ማንነት ደግሞ ስለምንም ነገር ባይናገር የተሻለ ነው። በዛም ይሁን በዚህ እውነት ያሸንፋል። የሰው ልጆችን የፈጠረው አምላክ ፈጣሪ ይፍረድ። የኢትዮጵያ አየር መንገድ ከቻፓ ኩባንያ ጋር በአጋርነት ለመስራት የመግባቢያ ስምምነት መፈራረሙ ተነገረ። የኢትዮጵያ አየር መንገድ ግሩፕ ከቻ ፓ ኩባንያ ጋር በአጋርነት መስራት የሚያስችለውን የመግባቢያ ስምምነት ነው የተፈራርመው። የመግባቢያ ስምምነቱን የኢትዮጵያ አየር መንገድ ግሩፕ ምክትል ዋና ስራ አስፈጻሚ አቶ ኃይለ መለኮት ማሞና የቻፓ ኩባንያ መስራቾች ትናንት ጠዋት ጥቅምት 20 ቀን 2018 ዓም ተፈራርመውታል። በስምምነቱ መሰረት ቻፓ ኩባንያ ደንበኞች በኢትዮጵያ አየር መንገድ ላይ ድረገጽ ላይ በሁሉም የክፍያ አማራጮች የትኬት ግዢ አገልግሎት እንዲያገኙም ያስችላል ተብሏል። በዚሁ ወቅት የኢትዮጵያ አየር መንገድ ምክትል ዋና ስራ አስፈጻሚ አቶ ኃይለ መለኮት ማሞ ከቻፓ ኩባንያ ጋር የተደረገው ስምነት ደንበኞች በአንድ ፕላትፎርም በቀላሉ የቲኬት ግዢ መፈጸም እንዲችሉ የሚያደርግ መሆኑን ገልጧል። በተጨማሪም አየር መንገዱ ከቻፓ ኩባንያ ጋር በትብብር ለመስራት ያደረገው ስምነት የሀገር ውስጥ የቲኬ ወይም የቴክ ኩባንያዎች እንዲጠናከሩ እንደሚረዳም ነው የጠቆሙት። የቻፓ ኩባንያ ዋና ስራ አስፈጻሚ አቶ ናኤል ኃይለማርያም በበኩላቸው የአየር መንገዱ ደንበኞች የኢቲኤም ካርድ ቁጥርን በመጠቀም ያለ ማሽን ክፍያ መፈጸም እንደሚችሉም ተናግሯል። አክለውም ኩባንያው ወደፊት ኢትዮጵያውያን ቴክኖሎጂን በመጠቀም አንኛውንም ምርትና አገልግሎቶች እንዲገዙ የሚያስችል አሰራር ለመፍጠር ህልም እንዳለውም መግለጻቸውን የዘገበው ኢቢሲ ነው። ከአራት ዓመታት በፊት በሁለት ኢትዮጵያውያን የተመሰረተው ቻፓ ኩባንያ ከ በላይ ለሚሆኑ ሰዎች የስራ እድል መፍጠሩም ዘገባው አመላክቷል። በቀይ ባህር ጉዳይ ኢትዮጵያና ኤርትራን ለማደራደር ሩሲያና ቻይና የተሻለ እድል አላቸው ተባለ። በሁለቱ የአፍሪካ ቀንድ ሀገራት ውስጥ ሞስኮና ቤጂንግ በዲፕሎማሲ በንግድና በወታደራዊ ትብብር መስክ ያላቸው ተሳትፎ ተጽዕኖ ድርድሩን ውጤታማ ሊያደርገው እንደሚችል በኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ የፖሊሲ ጥናት ረዳት ፕሮፌሰሩ ሞክረም ሚፍታህ ለስፑትኒክ አፍሪካ ተናግሯል። ሙሉ በሁለቱ ሀገራት የሚቀርበው የመፍትሄ ሀሳብ ተደማጭነቱ ከፍተኛ ይሆናል ብለው እንደሚያምኑም ጠቁመዋል። ኤርትራ በማዕቀቦቻቸው ምክንያት አሜሪካና በርካታ ምዕራባውያን ሀገራትን እንደ ስጋት ነው የምታያቸው። በአንጻሩ ቻይናና ሩሲያ በሁለቱም ሀገራት ውስጥ አሉ። እንደውም ቻይና ኤርትራን የቤልት ኤንድ ሮድ ኢኒሼቲቭ አካል አድርጋታለች። ከኢትዮጵያ ጋርም ሁነቱ የማይፈታው ስልታዊ ትብብርና ወዳጅነት በ2015 መስርታለች። በዲፕሎማሲያዊ እና ወታደራዊ ትብብር ዘርፍ ሩሲያ ያላት አጋርነትም ተጠቃሽ ነው ብለዋል። ሩሲያና ቻይና ከሁለቱ ሀገራት ጋር ያላቸውን ተአማኒ የፖለቲካ ግንኙነት በመጠቀም ማደራደግ ማደራደር ከቻሉ አሁን ያለውን ውጥረት ማርገብ እንደሚቻልም ረዳት ፕሮፌሰሩ እምነታቸውን ገልጧል። ጠቅላይ ሚኒስትር አብይ አህመድ በህዝብ እንደራሴዎች ምክር ቤት ተገኝተው አሜሪካ፣ ቻይና፣ ሩሲያ፣ አውሮፓ እና አፍሪካ ህብረት በቀይ ባህር ዙሪያ የማደራደር ሚና እንዲኖራቸው መጠየቃቸውን ስፑትኒክስ በዘገባው አሳውሷል። ትራምፕና ጂፒንግ ለምን ያክል ሰከንድ ይጨባበጣሉ በሚል የቁማር ጨዋታ ተካሂዶ እንደነበር ተሰማ። ፖሊማርኬት የተሰኘው ድረገጽ መሪዎቹ ለምን ያህል ጊዜ እንደሚጨባበጡ ውርድ አስቀምጦ ነበር ተብሏል። የቻይናውና እና የአሜሪካው መሪ ለ25 ሰከንድ የተጨባበጡት ሲሆን ይህን ለገመቱ ለቁማርተኞች ወርቅም አስገኝቷል። ከአስር ሰከንድ በላይ የሚለው ምርጫ ብዙ ሰው አልገመተውም ነበር። ይህን ለገመቱ ሰዎች ግን ከፍተኛ ትርፍ አስገኝቶላቸዋል ተብሏል። ጠቅላይ ሚኒስትር አብይ አህመድ በፓርላማ ንግግር ካደረጉ በኋላ የተከሰቱ ሁለት ጉዳዮችን እንመልከት። ጠቅላይ ሚኒስትር ዶክተር አብይ አህመድ ጥቅምት 18 ቀን 2018 ዓ.ም በፓርላማ ተገኝተው ከምክር ቤት አባላቱ ለተነሱላቸው ጥያቄዎች ማብራሪያና ምላሽ ሰጥቷል። ጠቅላይ ሚኒስትሩ ምላሽ ከሰጡባቸው በርካታ ጥያቄዎች ውስጥ የፕሪቶሪያ ስምነት፣ ኢትዮጵያ ከኤርትራ ጋር ስለገባችበት ውጥረት ምክንያትና የባህር በር ስለማግኘትም የተመለከተው ይገኝበታል። አብይ በገለጿቸው ከትግራይ ወገን ዋናዎቹ የፕሪቶሪያ ሰላም ስምምነት ፈራሚዎች ጀነራል ጻድቃን ከጌታቸው ረዳ እና አሰፋ ከአብርሃ መሆናቸውንም ተናግረው ነበር። ይሁን እንጂ ፕሪቶሪያን የማያውቁ በስፍራው ያልነበሩ ሰዎች ፕሪቶሪያን እና ክብር ይላሉ በማለት ወቅተዋል ይህን የጠቅላይ ሚኒስትሩን ንግግር ተከትሎ ህዋት ለተባበሩት መንግስታትና ለአፍሪካ ህብረት ደብዳቤ ልኳል። ከምርጫ ቦርድ ህጋዊ ፓርቲነቱን የተሰረዘው ህዋት በደብዳቤው የፌዴራል መንግስቱ በስምምነቱ የሚጠበቅበትን ኃላፊነት እየተወጣ አይደለም በማለት ከሷል። ጠቅላይ ሚኒስትሩ ከትግራይ ወገን ስምነቱን የተፈራርሙት በማለት የጠቀሷቸው ሶስት ግለሰቦች አሁን ላይ ከኢትዮጵያ መንግስት ጋር እየሰሩ ያሉ እና ህዋትንም ሆነ የትግራይን ህዝብ የማይወክሉ ናቸው በማለትም አጣጥሏል። ጠቅላይ ሚኒስትሩ የፕሪቶሪያ ሰላም ስምነቱን ከተመረጡ ግለሰቦች ጋር የተደረገ አስመስለው መናገራቸውን የስምነቱን ህጋዊ መሰረት የሚያሳጣ ነው ሲል ህዋት ትላንት ጥቅምት 17 ይፋ ባደረገው ደብዳቤው አስታውቋል። ሌላኛው ክስተት ደግሞ ኤርትራን የተመለከተ ነው። የሀገሪቱ ፕሬዚዳንት ኢሳያስ አፈወርቂ በትናንትናው እለት ለጉብኝት ወደ ግብፅ አቅንቷል። ጉብኝታቸውን ተከትሎ ከግብፁ ፕሬዚዳንት አብዱልፈታህ አልሲሲ ጋር ውይይትም አድርገዋል ተብሏል። የተከበራችሁ አድማጭ ተመልካቾቻችን፣ ለመሆኑ ህወሓት በተደጋጋሚ የፕሪቶሪያ ስምምነት የፕሪቶሪያ ስምምነት የሚለው ነገር የፕሪቶሪያ ስምምነት አንቀጽ ይህን ያህል ብሎ የሚገልጠው ነገር ያልሆነው ለምንድን ነው? ለመሆኑ የፕሪቶሪያን ስምምነት ያውቀዋልን? ህወሓት ወይም ቆሞቀር የሆነው የህወሓት ክፍል? ይህ ቆሞቀር የሆነው የህወሓት ክፍል እንደ ሀገር በሀገር ሀብት ላይ በጀቱንም ሆነ ሌሎች ወጪዎችን አንጠልጥሎ ከሀገር ጋር በጥላትነት ራሱን እየፈረጀ ጥምዶን መሰረትኩ የሚል እንደ ሀገር የተዘጋውን ድንበር ከፍቶ ከሌላ ሀገራት ጋር ግንኙነት የሚፈጥር ቡድን፣ በእውነት ይህ ቡድን የፕሪቶሪያ ስምምነትን አከበርኩ ይላል? እስኪን ጠይቅ፣ የፕሪቶሪያ ስምምነት ምን ይላል? እርሱንስ፣ ይህ ከሳሽ የሆነው ኃይል የትኛውን አንቀጽ እሱ አክብሮ፣ ሌሎች የትኛውን አንቀጽ ሻሩት? ይንገር በትክክል እዛ ውል ላይ የተቀመጠውን ነገር እርሱም ተናግሮ ያመነበትን ተናግሮ ያላመነበትንም ገልጾ እኔና እናንተ ሳንሳሳት ፍርድ እንድንሰጥና በትክክል ችግር ፈጣሪው ችግር እንዲፈታ እያወራ ሌላ ችግር እየፈጠረ የሚሄድበትን የዛን የሕዝብና የሀገርን ችግር በዘላቂነት ከምድራችን የምናስወግድበት ዘመን እንዲመጣ የግብፁ ፕሬዚዳንት አብድልፈታህ አልሲሲ ሀገራቸው ለኤርትራ ሉዓላዊነትና ግዛት አንድነት የምትሰጠውን ድጋፍ የኤርትራውያን ፕሬዚዳንት ኢሳያስ አፈወርቂ ካይሮ ላይ አግኝተው ባነጋገሩበት ወቅት ተናገሩ ተባለ። ኢትዮጵያና ኤርትራ በአሰብ ወደብ ሳቢያ ወደ ግጭት ሊያመሩ ይችላሉ የሚለውን ስጋት እያየለ በመመጣበት በአሁኑ ወቅት ነው ኢሳያስ የግብፅን ድጋፍ ለማግኘት የሮጡ ግብፅ የገቡት። ህብረተሰቡ የአካባቢውን ሰላም ለማጠናከር ከጸጥታ ኃይሉ ጋር ተቀናኝተው መስራት እንደሚገባ ተገለጠ። ህብረተሰቡ የአካባቢውን ሰላም ለማጠናከር ከጸጥታ ኃይሉ ጋር ተቀናኝተው መስራት እንደሚገባው በሰሜን ምዕራብ እዝ የአንድ ኮር አዛዥ ብርጋዴር ጄኔራል መካሽ ጀንበሬ ናቸው የተናገሩት። ጀነራል መኮንኑ በማዕከላዊ ጎንደር ከአለፋ ሻውራ እና አካባቢው ከተውጣጡ የሀገር ሽማግሌዎች፣ የሃይማኖት አባቶችና የማህበረሰብ ተወካዮች ጋር የአካባቢውን ሰላም በጽኑ መሰረት ላይ ለመገንባት በሚያስችሉ ጉዳዮች ዙሪያ ተወያይተዋል። ሀገር የማፍረስ ተልዕኮን ከታሪካዊ ጠላቶቻችን የተቀበለው ጽንፈኛው የጃዊሳው ቡድን ለወላጆች ለሃይማኖት አባቶች እንዲሁም ለሀገር ሽማግሌዎች ክብር የሌለው ዘራፊ ቡድን ነው ብሏል። የህዝብ ሰላም በጽንፈኞች መታወክ የለበትም ያሉት ብርጋዴር ጀነራል መካሽ መንግስት ያቀረበውን የሰላም አማራጭ ባለመቀበል የህዝቡን ሰላም የሚያውኩ የጽንፈኛውን ቡድን ሙሉ በሙሉ በመደምሰስ የቀጠናውን ሰላም አስተማማኝ እናደርጋለን ሲሉም ገልጿል። ዋነኛው የሰላም ባለቤት ህዝቡ ነው ያሉት አዛዡ ሁሉም በየተሰማራበት የስራ መስክ ሰላምን ለማስፈን በሚደረገው ጥረት የበኩሉን ኃላፊነት ሊወጣ እንደሚገባም አስገንዝበዋል። ተሳታፊዎቹ በበኩላቸው የተገኘውን አንፃራዊ ሰላም በዘላቂነት ለማስቀጠል በሚደረገው ጥረት ከፀጥታ ኃይሉና ከመንግስት አካላት ጋር በጥምረት እንሰራለን በማለትም ነው የተናገሩት ሲል መከላከያ ይዘግበው። ክፍለ ጦሩ የወረዳውን ሰላም ሊያረጋግጡ የሚችሉ ሚሊሻዎችን እያሰለጠነ ነው ተባለ። በኮማንዶ እና አየር ወለድ እዝ የኮማንዶ ክፍለ ጦር በኦሮሞ ብሔረሰብ ዞን በአርጡማ ፋርሲ ወረዳ በጨፋ ሮቤት ከተማ የአካባቢውን ጸጥታ ሊያረጋግጡ የሚችሉ ሚሊሻዎችን በማሰልጠን ላይ ይገኛል ተብሏል። የኮማንዶ ክፍለ ጦር ዋና አዛዥ ብርጋድ ጄኔራል እሸቱ መንግስቴ የሶስተኛ ዙር ሚሊሻዎችን ማሰልጠን በአንድ በኩል በአካባቢው የሚንቀሳቀሰውን የሸኔን ቡድን አከርካሪውን ለመስበር፣ በሌላ በኩል ደግሞ የወረዳውን እና የከተማውን የጸጥታ ኃይል ለማጠናከር እንደሚረዳም ተናግሯል። የክፍለ ጦሩ ምክትል አዛዥ ለኦፕሬሽናል ኮሎኔል አበባው ሞላ በበኩላቸው የምልሻ አባላት ሰልጥነው ሲመረቁ በአካባቢው የሚንቀሳቀሰው የሸኔ ቡድን ላይ አስፈላጊውን እርምጃ በመውሰድ የቀጠናውን ሰላም በዘላቂነት ለማረጋገጥ እንደሚረዳም ገልጠዋል። የጨፋ ሮቢት ከተማ ከንቲባ አቶ ሰይድ መሐመድ የኮማንዶ ክፍለ ጦር ሕዝብ ላይ ዘረፋ፣ አፈና፣ አሰቃቂ ድብደባ እና ግድያ ከሚፈጽመው ጽንፈኛ ቡድን ነጻ ከማውጣት ባሻገር የወረዳውን የጸጥታ ኃይል በማሰልጠን ሰላም እንድናጸና ከፍተኛ አቅም ፈጥሮልናል ብለዋል። የዞኑ ምልሻ ጽሕፈት ቤት ኃላፊ አቶ ዮሱፍ አብዲ የወረዳውን የጸጥታ ኃይል ለማደራጀት እስከ ህይወት መስዋትነት ከፍለው እዚህ ያደረሰን መከላከያ ሰራዊታችን በመሆኑ ምስጋና ለሰራዊቱ እንደሚገባ ገልጠው ለቀጣይ በሚኖረው ግዳጅም ከመከላከያ ሰራዊቱ ጋር ተሰልፈን የህዝባችን ጸር የሆነውን ጽንፈኛና የሸኔ ቡድና ከገባበት ገብተን በመመንጠር ዘላቂ ሰላማችንን እናረጋግጣለንም ብለዋል ሲል መከላከያ ነው የዘገበው። ቋሚ ሲኖዶስን ጨምሮ የሃይማኖት ተቋማትና የፖለቲካ ፓርቲዎች በምስራቅ አርሲ ዞን የተፈጸመውን ግድያ በጽኑ አወገዙ መንግስት የዜጎቹን የመኖር ዋስትና የመጠበቅ ዋነኛ ኃላፊነቱ እንዲወጣም ጠይቀዋል የኢትዮጵያ ኦርቶዶክስ ተዋዶ ቤተ ክርስቲያን ቋሚ ሲኖዶስን ጨምሮ የሃይማኖት ተቋማትና የፖለቲካ ፓርቲዎች በኦሮሚያ ክልል በምስራቅ አርሲ ዞን በጉና በመርቲ በሸርካና በሆለንቆ ወረዳዎች ውስጥ በሚገኙ ሰላማዊ ሰዎች ላይ የተፈጸመውን ግድያ በጽኑ አውግዘው መንግስት የዜጎቹን የመኖር ዋስትና የመጠበቅ ዋነኛ ኃላፊነቱ እንዲወጣም ጠይቀዋል

የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ ትናንት ጥቅምት 22 2018 ዓ ም ባወጣው መግለጫ በኦሮሚያ ክልል በምስራቅ አርሲ ዞን አስተዳደር በጉና በምርቲ፣ በሸርካና በሆለንቆ ዋቢ ወረዳዎች ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮች ላይ አሰቃቂ ግድያ መፈጸሙንም ገልጿል። ግድያውም ከዕለት ወደ ዕለት እየተባበሰ መሆኑን የምስራቅ አርሲ ሀገረ ስብከት ጽፈት ቤት የላከውን ሪፖርት ቋሚ ሲኖዶሱ የተመለከተው በከባድና ጥልቅ በሆነ የሀዘን ስሜት ነው ብሏል መግለጫው። መግለጫው አያይዘውም በምስራቅ አርሲ ሀገረ ስብከት እንዲህ አይነቱ አሰቃቂ ድርጊት ሲፈጸም የቆየው በተደጋጋሚ እንደመሆኑ መጠን እንዲህ አይነቱ አስነዋሪ ድርጊት በቅዱሳን መጻሕፍትም ሆነ በሰው ልጅ ሰባዊ መብት ፈጽሞ ተቀባይነት የሌለው በነጻነት የማምለክ ህገ መንግስታዊ መብትን የሚገፋ ተከባብሮና ተቻችሎ የመኖር መንፈሳዊ እሴቶቻችንን የሚያጠፋ ክብረ ነክና ሊወገዝ የሚገባው ይህ ስነ ምግባራዊ ድርጊት በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በጽኑ አውግዞታልም ብሏል።

የኢትዮጵያ የሃይማኖት ተቋማት ጉባኤ በበኩሉ ትናንት ሐሙስ ጥቅምት 20 ቀን 2018 ዓም ባወጣው መግለጫው በአንጋፋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትና ምዕመናን ላይ ግድያና ስቃይ መፈጸሙን የሰማው በታላቅ ድንጋጤና ሀዘን መሆኑን ገልጧል። ጉባኤው መንግስት የዜጎችን በሰላም ወጥቶ የመግባት ነፃነት የማረጋገጥ ዋነኛ ኃላፊነት አለበት ሲል ጠቅሶ ችግሩ ከዚህ በላይ ተባብሰው ተጨማሪ ከሀዘንና ሰቆቃ ከመከሰቱ አስቀድሞ አስፈላጊውን የህግ ማስከበር ስራ እንዲሰራም በአጽንኦት ጠይቋል። ኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በበኩሉ ባወጣው የሀዘን መግለጫ በኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን ላይ የተፈጸመውን ኢሰብአዊ ድርጊት አውግዟል። የኢትዮጵያ ህዝቦች አብዮታዊ ፓርቲ ሀፓ በበኩል ዛሬ ባወጣው መግለጫው በኦሮሚያ ክልል መንግስት በምስራቅ አርሲ ዞን አስተዳደር የተፈጸመውን ጥቃት ለዲሞክራሲያዊ፣ ለሰብአዊ መብት መከበር፣ ለእኩልነትና ለህግ የበላይነት መስፈን የሚታገሉ ኃይሎች ሁሉ ሊያወግዙት የሚገባ ኢሰብአዊ እኩይና አፍራሽ ተግባር ነው ሲልም ነው የገለጸው። በአዲስ አበባ የመንግስት ኮድ አራት ተሽከርካሪዎች የትራፊክ ህግን በመጣስ እንዳስቸገሩት የከተማዋ ትራፊክ ማኔጅመንት ባለስልጣን ገለጸ። በአዲስ አበባ ከተማ የመንግስት ወይም ኮድ አራት ተሽከርካሪዎች የትራፊክ ህግን በመተላለፍ የከተማን ትራፊክ ማኔጅመንት ስራ እያስተጓጎሉ እንደሆነም ባለስልጣናቱ ነው ያስታወቀው። የኮድ አራት መኪና አሽከርካሪዎች እንደፈለግን እንሆናለን በሚል አስተሳሰብ የትራፊክ ህግን በመጣስ ህግና ደንብን በማስከበር ሂደት ላይ ትልቅ እንቅፋት እየፈ የሚቆጣጠርባቸው እንደሆነም ገልጧል። በዚህም በሶስት ወራት ውስጥ ከ270 በላይ የመንግስት ተሽከርካሪ ሹፌሮች መቀጣታቸውንም ሸገር ሬዲዮ ዘግቧል። በአዲስ አበባ ትራፊክ ማኔጅመንት የትራፊክ ቁጥጥርና ኩነት አስተዳደር ዳይሬክተር የሆኑት አቶ አያሌው ኢቴሳ ህግን ለማስከበር መነሻው ህግ ነው፣ በህግ ፊት ደግሞ ሁሉም እኩል ነው ቢባልም፣ አንዳንድ ባለስልጣናት ግን እንደፈለጉ ባልተፈቀደ መንገድ ያሽከረክራሉ፣ በተቃራኒ መንገድም ይነዳሉ ብለዋል። አቶ አያሌው አክለውም እነዚህ አሽከርካሪዎች ለአውቶቡስ ብቻ ተብሎ በተሰመረ መስመር ጭምር ማሽከርከር እንደሚመርጡ ገልጧል። ይህ ድርጊታቸውም ደግሞ ለትራፊክ አደጋ መከሰት ጭምር ምክንያት እየሆነ ነውም ነው ያሉት። ባለስልጣኑ አሁን ላይ ህግን የሚጥሱ የትራፊክ መብራትና የተከለከሉ መንገዶችን የሚጠቀሙ ባለስልጣናቱም ሆነ ማንኛውንም አሽከርካሪዎች እየቀጣ መሆኑን ጠቁሟል። አቶ አያሌው እንደገለጹት ጥሶ የሄደውን ተሽከርካሪ ታርጋ ቁጥሩን በመመዝገብ በሚመለከታቸው አካላት አማካኝነት በማስጠራት ጥብቅ ቁጥጥርና ክትትል እንደ የሚደረግም ለሸገር ሬድዮ ተናግሯል። ባለስልጣንነት ባለጌነት ነው ወይ? ህዝብን ለማገልገል የተወከለ ሰው ህዝብንና ስርዓትን ማበላሸት ነው ወይ? ይህን አይነት ጥጋብ፣ ይህን አይነት እብሪት፣ ይህን አይነት ጨቋኝነት መቆም እንዲችል ስለሆነ ለህዝብ ሊታዘዝ የወጣ ባለስልጣን በዚህ ልክ መባረጉ አግባብ ነው ብለን አናስብም። እባካችሁ የተሰጣችሁን ክብር በአግባቡ መንዝሩት። በዚህ እብሪታችሁ በዚህ ሁነታችሁ የራችሁ ሰዎች እዩት። ትዳራችሁ ምን እንደሆነ፣ ኑሯችሁ ምን እንደሆነ፣ ሌሎች እብሪት ሆነው ኢትዮጵያን በመበደል ላይ ተቀጥረው ኢትዮጵያን ለማዋረድ ሲሰሩ የኖሩ ባለስልጣናት ባለሀብት ወይም ሌሎች ብትሏቸው ብቻ ኢትዮጵያዊ ሆነው ለኢትዮጵያ ጥፋት የፊት ተሰላፊ የሆኑ አካላትን ሁሉ ጠይቋቸው ምን እየሆኑ እንዳሉ። ለማንኛውም ለሕዝብ ልታገለግሉ ወጣችሁ ሕዝብን መበደል ይብቃ እንላለን። ኢትዮጵያ የካይሮ ኬፕታውን ኮሪደር አካል የሆነውን የሞጆ ሀዋሳ የፍጥነት መንገድ ግንባታ ልታጠናቀቅ ተቃርባለች ሲል የዓለም ባንክ አስታወቀ። ኢትዮጵያ የካይሮ ኬፕታውን መንገድ ኮሪደር አካል የሆነውን ሁለት መቶ ሁለት ኪሎ ሜትር ርዝመት ያለው የሞጆ ሐዋሳን የፍጥነት መንገድ ግንባታ ማጠናቀቂያ ምዕራፍ ላይ ደርሳለች ሲል የዓለም ባንክ ነው የገለጠው። እንደ ዓለም ባንክ መረጃ መሰረት ፕሮጀክቱ ከፍተኛ ጥራት ያለው ለጉዞ የሚወስደውን ጊዜ በከፍተኛ ሁኔታ እንደሚቀንስ፣ የተሽከርካሪዎችን የስራ ማስገጃ ውጭ እንደሚያቀልና አካባቢ ትስስር እንደሚያጠናክር ይጠበቃል ብሏል። ፕሮጀክቱ ሙሉ በሙሉ ተጠናቆ ስራ ሲጀምር ለጉዞ የሚፈጀውን ጊዜ እስከ 40 በመቶ እንዲሁም ለተሽከርካሪዎች ስራ ማስገጃ የሚወጣውን ውጭ ደግሞ ከ15 እስከ 20 በመቶ እንደሚቀንስ የተገለጸ ሲሆን በመንገዱ አካባቢ ለሚኖሩ ከ1.5 ሚሊዮን በላይ ለሚሆኑ ሰዎች ለገበያ አገልግሎቶችና ለኢንዱስትሪ ዞሮች ያላቸውን ተደራሽነት እንደሚያሻሽልም ተመላክቷል። የሞጆ ሐዋሳ የፍጥነት መንገድ በኢትዮጵያ ሁለተኛው ዋና የክፍያ መንገድ ሲሆን ዓለም አቀፍ የፍጥነት መንገድ ደረጃዎችን በማሟላት ደግሞ የመጀመሪያው ነውም ተብሏል። ከአዲስ አበባ በስተደቡብ የተዘረጋው መንገዱ ሞጆ፣ ባቱ፣ ሻሽመኔና ሐዋሳን የመሳሰሉ ቁልፍ የከተማና የኢንዱስትሪ ማዕከላትን በማገናኘት ለሀገር ውስጥና ለድንበር ተሻጋሪ ንግድ ወሳኝ ኮሪደር መሆኑም ተጠቁሟል። ህዋት የፕሪቶሪያ የሰላም ስምምነት ከመቼውም ጊዜ በበለጠ አደጋ ውስጥ ነው ሲል አስጠነቀቀ። ህዋት መንግስት የፕሪቶሪያውን የሰላም ስምምነት እየጣሰና እያኮሰሰ ነው ሲልም በመክሰስ ስምምነቱን ከመቼውም ጊዜ በላይ በከፍተኛ አደጋ ውስጥ ወድቋል ሲልም አስጠንቅቋል። ህዋት ትናንት ሐሙስ ጥቅምት 20 ቀን 2018 ዓ ም በወጣው መግለጫ የፌዴራል መንግስት በትግራይ የተደረገውን ጦርነት ለማስቆም የተፈረመውን የፕሪቶሪያ የሰላም ስምምነት ቁልፍ ድንጋጌውን ለመተግበር አልቻለም ሲልም ነው የገለጠው። በመግለጫው የኢትዮጵያ መንግስት የትግራይን አካባቢ ተቆጣጥረው የሚገኙ ሀሎችን በመደገፍና በማስታጠቅ እንዲሁም የተፈናቀሉ ነዋሪዎች ወደ ቀያቸው እንዳይመለሱ በማደናቀፍ ስምነቱ ትርጉም አልባ ለማድረግ እየሰራ ነው ም ሲል ከሷል። መግለጫው አክሎም የፕሪቶሪያዊ ሰላም ስምነት አላማው ዘላቂ የጦርነት ማቆም እንዲመጣ የተፈናቀሉ ሰዎች ወደ ቀያቸው እንዲመለሱ እንዲሁም ለፍትህ መልሶ ግንባታ እና ለፖለቲካ ውይይት መሰረት መጣል ነውም ብለዋል። በቅርቡ ጠቅላይ ሚኒስትር ዶክተር አብይ ህዋትን የፕሪቶሪያ ሰላም ስምነትን ባለማክበር እንዲሁም ከፌዴራል የሚላክ በጀትን ለልማት ስራዎች ከመዋል ይልቅ ለወታደራዊ እንቅስቃሴዎች በመዋል መወንጀላቸውም ይታወሳል ብሏል። እሺ፣ መንገድ እየዘጋ ተፈናቃዮች ወልቃይት ላይ የሆነውን ነገር አይታቸዋል፣ መመለስ ይችላሉ ሲባል እነሱን አግቶ የሚደራደረው ማን ነው? ለዲዲአር የሚላከውን ገንዘብ ወታደሮችን በካምፕ አግቶ ማለት ነው፣ የሚከፍለው ማን ነው? ጥምዶን የመሰረተው ማን ነው? አማራ ክልል ላይ ወልዲያና አካባቢው ላይ በፋኖ ጃዊሳው ስም አብሮ ከሻቢያ ወታደሮች ጋር ሆኖ የሚዋጋው ማን ነው? ፋኖ ብሎ የመጣው ኃይል የኛ ተላላኪ ነው ብሎ በአደባባይ የተናገረው ይኸው ቆመቆሩ የህወሓት ክንፍ አይደለምን? ይህንን የሚረሳ ሰው አለን? ለመሆኑ እንደ ኢትዮጵያ የሚያስብ ከሆነ በቀላሉ ህወሓት ለምን ወልቃይት ካልተመለሰ ወይስ ሌላ ለምን አለ? በተንጠልጣይነት በኢትዮጵያ ላይ ተለጥፎ እያለ ዜጎቹን እያጎሳቆለ ነውሩን እሱ የተናገረውን ነውር ሁሉ ራሱ ክዶ የህዝብን እልቂት አላለቅንም ብሎ ለምን አለ በእውነት ይህ ስብስብ ከየት የመጣ ነው